እህታችን በርመል ቅዱስ ጊዮርጊስ በማህበራችን በኤልሻዴ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል ሄዳ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ሰምተን እንመለስ። አይነኝ ሶስት ወር ሙሉ ቤት ነበረ። የምበላውንማ ላይ የሚወጣውንማ ላይ የሚገባውንማ ላይ ውሾች ነበሩ እና እነዛ ውሾች በሬ ላይ ስለታሰሩ ማንከፍቶ ማን ምግብ ያቀብለኝ ቤት ውስጥ ማለት ነው። እና በጣም ሳምሜ መጨረሻ ላይ እዚህ አዲስ አበባ ልጅ ሚኒሊክ ሆስፒታል ልኩኝ። በቃ አይንሽ ሊድንም ላይድንም ይችላል። በዚህ ባፍንጫው ውስጥ ውስጥ ቱቦ ከተል እምባሽን ወደ ውስጥ ይምጠጠው። ባፍንጫሽ ውስጥ ቱቦ እንከታለን። አይኔ ይህንን አላደርግም እሱን፣ የፈጠረኝ እሱ እንደፈለገው ያድርገኝ። ይሄን አኖረኝ እንደዚህ እንደዚህ ነገር አላደርግም አልኩኝ እና የግል ሄድኩኝ የግልም ሲሄድ እንደዙ እንደዚህ ካላደረግን በስተቀር አይድንም ማለት። አይ እሺ አልኩኝና ተነሳውና ህቴ ጋር ሄድኩኝ። ህቴ ጋር ሲሄድ ጊዮርጊስ የሚባል እኮ እንደዚህ ጸበል አለ እባክሽን ተጠመቂያለችኝ። እኔ ሁሉ ቀን ተጠመቂያለሁ እኔ አይድንም፣ ሀጢያቴን በስዷል እና በቃ እኔ አልጠመቅም አልኳት። ለመነች እንዲህ አልኳት መጨረሻ እናታችን እሞታለች እንደ በትዬ እዤሻለሁ ይሄዳለች። እሺ ለአንቺ ስል ለአንቺ ስል ብዬ በጣም ስለመረረኝ በቃ ጭራቅ መስዬ ልብሴንም ሳልቀይር ምናምን ሄድኩኝ። መጨረሻ ሰው ሲጠመቅ ምን ሲል እኔ አልጠመቅም፣ በቃ እኔ ስለማያውቅኝ አልጠመቅም አልኩኝና ጸበሉን በትንሽ ሀይላንድ ተቀበልኩኝና ገባ ወደ አልተጠመኩም ግን፣ እንደዚህ ጨፌውን በእግሬ እንዲረገጥ ለገጠርኩኝ ታውቀኛለህ አይደል ምናምን ነገር አልኩኝና እንዲረገጥ ለገጠርኩኝና ገባ ወደ ቤት። አልተጠመኩም፣ አልጠጣውም፣ በትንሽ ሀይላንድ ነው። ልክ የገባው ቀን በጣም ታመምኩኝ። አይኔ በቃ በጣም ስታመም ነፍስ ያዘኝ። በሀይላንድ ያለውን ጸበል ይዤ ነበረ። እሱም በጣም ታመሜ አቅፌተኛውኝ። በጣም ነፍስ ሲይዘኝ ማለት ነው ከሌሊቱ አቅፌተኛውኝ ከዛም በኋላ ስባልን ህልሙን ራሴ ፈታሁት። በቃ ዳንኩኝ፣ ካሁን በኋላ አይኔ በራ ማለት ነው ምናምን ብዬ ተርጉሜ ቤት ውስጥ የሴቶች መልበሻ አለ፣ መስታወት አለ፣ ሄድኩኝና አይኔ ማየው ሴትዮ ወንበር አለ፣ ቁጭ አልኩና መስታወት አለው ሳ አይኔ እያየ ነው፣ ማመን አቃተኝ። በቃ ማመን አቃተኝና ተመልሼ የተኛው። አሁንም በማግስቱ አየሁኝ። በሶስተኛው ቀን ይ በቃ ከዛን ወዲህ ተመልሶብኝ ማቅም አሞኝ ማቅም። ሰማዕቱ ቅዱስ ጊዮርጊስ እንደዚህ አድርጎልኛል። ለእኔ የደረሰ ለእናንተ የሚድረስ ሌሎችም ብዙ ምስክርነቶች አሉ። እግዚአብሔር ስራ ግሩም ድንቅ ነው የምትሉበት ሰምተን እንመለስ። ይሄ ተከፋፋዩ ትውልድ እኔን ጨምሮ ይሄ ተጠራጣሪው ትውልድ ይሄ ዘመናዊነት ያሸነፈው ትውልድ ኢትዮጵያዊነትን ረስቶ ግማሹ ወደ አረብ ሀገር አሁንም፣ እዚህ ቁጭ ብሎ እኮ ልቡ የሸፈተ ምን ይመናል? አረብ ሀገር ለምን እንደው? ቅዱስ ጊዮርጊስ አዚ ይሄን ፀበል አይቶ እንኳን አረብ ሀገር፣ እኔ እንደኔ ዓለም አያስመኝም። ዘመዶች፣ ግን ሁሉም ሰው ደግሞ አይመንንም፣ አይደለም። ሁሉም ሰው በአንድ ቀን ይሞታል እንዴ? አይሞትም። ስለዚህ እባካችሁ አንደኛ ሀገራችንን እንውደዳት። የትም ሀገር እየፈለስና አንሂድ። አለባበሳችን ክርስቲያናዊ ይሁን፣ አኗኗራችን ክርስቲያናዊ ይሁን። በተለይ አሁንም ከዚህ ያላችሁ በሙሉ የምነግራችሁ ተመልሳችሁ ስትሄዱ ጸጉሩን የሚያንጨበርር ወጣት ልጅ መዝገብ ውጭ ነው። ጸጉራችሁን አታሳድጉ። ያው ሴቶች እየተነገራችሁ ስለሆነ ወንድ ግን ካልመነነ ጸጉሩን ማሳደግ ስለማይችል ሌላው ሌላው እንደ የስራችን እንደ የምግባራችን ሰማዕቱ ቅዱስ ጊዮርጊስ እያሳየን እየከፈለ ነው። ጎበዝ እስኪ እንዲያው ኑና እንማር። በመላው ዓለም ያላችሁ ኑና ሰውነታችን የክርስትና ደረጃችን ምን ያህል የት ደረጃ ላይ እንዳለነ ራሳችንን እንፈትሽበት እንፈትሽበት። ምክንያቱም ሁሉም አተባሳሪ ነው። ሁሉም ክርስቲያን ነኝ እንላለን፣ ግን አሁን የኛ ክርስትና ለጥምቀት ብቻ ሆኗል፣ ቀሚስ ለብሶ ለመውጣት። እምነት ያለ ምግባር፣ ምግባር ያለ እምነት ደግሞ ትርጉም የለውም። ስለዚህ ዘመዶች፣ ምን የሰው ልጅ ምንም ጉልበት እንደሌለው አቅም እንደሌለው የቁማን በሳ እንደሆነ በግልጽ የሚያሳይ ቦታ ነው። እና በመላው ዓለም ያላችሁ በርኩስ መንፈስ የተጠመዳችሁም ሆነ በዘመናዊነት የተጠመዳችሁ እባካችሁ ወደ ማር ቅዱስ ጊዮርጊስ ኑ ና አብረን ተያይዘን ግዛቱ ሰፊ ስለሆነ እንግባ እላለሁ። እኔ በመጀመሪያ ቀን ስመጣ ሰኞ ቀን ኪዳን ብረት ጸበል እንደገባው ምንም የሚታየኝ ነገር የለም ነበረ። ፍም ብቻ ነበረ፣ ቀይ ብቻ ነበር። በጣም ያስጨንቃል ያስጨንቃል የሰው ልጅ ማንነቱን እስከሚጠላ ድረስ የሚሰራውን ነገር ነበር የማየው። በሁለተኛው ቀን እግዚአብሔር ይመስገን ነጭ ሆነልኝ። ሰማይ ብቻ ነው ነጭ ነው የሚታየኝ። ሁለት ቀን ኪዳ ንብረት ተጠምቄ በሶስተኛው ቀን እግዚአብሔር እንደፈቀደ ሰማዕቱ ቅዱስ ጊዮርጊስ መጣውኝ። በጣም ተጨንቅ ያለው ፍርሃት ላይ ነበርኩኝ፣ ግን ሁሌ ጊዮርጊስንና ኪዳ ንብረትን እየለመንኳቸው ጸበሉ ጋር እስከምገባ ገባው በማላቆ ሰዓት ወደማላቆ ወደ ፀሐዋ ነው የሚወስደኝ ብቻ አብሮኝ የታሰሩት ወደ መቶ ጸበልተኞች ከኔ ጋር ተያይዘው ወደ ላይ እንሄዳለን። ብቻ እግዚአብሔርን አመስግኑ፣ ስላሴዎችን አመስግኑ እያልኳቸው፣ ፀሐይ ዋጋ ስንደርስ ብቻ አረረ። እልል በሉ እልልታ ያስፈልጋል። እልልታ ብቻ ያስጨንቃል። ያለው ነገር እልልታ ያስፈልጋል እያልኳቸው ልክ በቃ ብቻ እኔ ነኝ የቀረሁት። መጨረሻ ላይ ጸበሉ ላይ እልል እያልኩ ነው ስነሳ፣ ለስላሴዎች ላጋይ ስታለብ ስላሴዎች፣ የሰው ልጅ ሊያቀርብ የሚችለው እልልታ ነውና በሰዓቱ